የኢትዮጵያ ሀገራዊ ምክክር ኮሚሽን ከፖለቲካ ፓርቲዎች ጋር ስለ ቀጣይ ምክክር ውጤታማነት ዙሪያ ውይይት እያካሄደ ነው። በምክክር ሂደቱ ያልተሳተፉ አካላትም የማያግባቡ የትኛውም ጉዳዮች የሚፈቱት በውይይት በመሆኑ ወደ ምክክር መድረኩ እንዲመጡና ምቹ ሁኔታንም እንዲፈጥሩ ተጠይቋል። ሀገራዊ ምክክሩ እስካሁን ባለው ሂደት ጥሩ መጥቷል። ከሀገር ውስጥም ከሀገር ውጭም ዛሬ ሪፖርት አድርጎልናል። ያቀረበውን ያሰባሰበውንም አጀንዳ አጠቃላይ ወደ ዘጠና ሁለት ፐርሰንት የሚሆነው ሀገራችን ክፍሎች ላይ አድርጓል። ስለዚህ እነዚህ ቀጣይ ደግሞ እኛ ያለውን ፖለቲካ ፓርቲዎች አካታችና አሳታፊ ስለሚባለው ሀገራዊ ምክክሩ ራሱ ሁሉም ሀገራችን ክፍሎች ላይ አጠቃላይ መደረግ አለበት የሚል ሀሳብ አንስተናል። የትኛውም ምክክር ኮሚሽን እዚህ ምክክር ላይ እንዲካፈሉ ለምናስባቸው አካላት ወንበራቸውን ቦታቸውን፣ ለነሱ ሁሌም ዝግጁ መሆኑን ክፍት አድርጎ በትክክል ያ ቦታ ላይ በማንኛውም ጊዜ ሲመጡ መግባት፣ መሳተፍ፣ ሀሳባቸውን ማቅረብ መብታቸው መሆኑን ደጋግሞ መግለጽ ያስፈልጋል። የአጀንዳ ቀረጻውን በማጠናቀቅ ምክክር የሚደረግባቸውን አጀንዳዎች ይፋ ለማድረግ ኮሚሽኑ እየሰራ መሆኑንም ዋና ኮሚሽነሩ ፕሮፌሰር መስፍን አርያ ተናግረዋል። ታ የትግራይ ክልልና ሌሎች ባለድርሻ አካላትን በምክክር ሂደቱ ለማካተትና ለማሳተፍ ከሚደረገው ጥረት ጎን ለጎን ኮሚሽኑ የአጀንዳ ቀረጻ ስራውን በማጠናቀቅ ምክክር የሚደረግባቸውን አጀንዳዎች ይፋ ለማድረግ እየሰራ ነው። የምክክር ጉባኤን ለመጥራት የሚያስፈልጉ ቅድመ ዝግጅቶችንም እያከናወነ ነው። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ በበኩላቸው እንደ ሀገር ሰላምና መረጋጋት ለማስፈን ሁሉንም ያካተተ ሀገራዊ ምክክር አስፈላጊነቱን የጋራ ምክር ቤቱ በጽኑ የሚያምንበት ነው ብለዋል። ኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የሀገራችንን ዘመን ተሻጋሪ ችግሮችን ለመፍታት ብሔራዊ ውይይት ተካሂዶ በወሳኝ ሀገራዊ ጉዳዮች ላይ መግባባት ላይ መድረስ አለበት ብሎ በጽኑ ያምናል። የጋራ ምክር ቤቱ በሀገራችን ሰላምና መረጋጋትን ለማስፈን በፖለቲካ ኃይሎች መካከል መተማመንን ለመፍጠር የኢትዮጵያን አዲስ የፖለቲካ እሳቤና ውቅር ለመንደፍ በዜጎችና በመንግስት መካከል አዲስ ማኅበራዊ ውል ለመዋዋል ሀገራዊ ምክክር እጅግ አስፈላጊና አንገብጋቢ የፖለቲካ አጀንዳ እንደሆነ ይገነዘባል። በኢትዮጵያ የሚንቀሳቀሱ በርካታ የፖለቲካ ፓርቲዎች አብዛኞቹ የሀገራዊ ምክክር ኮሚሽን በሚያሰናደው የምክክር ሂደት እስካሁን ድረስ እየተሳተፉ ይገኛሉ።